ማነው የዚህ የ200 ካሬ የሁለት ክላስ ቤት ባለቤት የሚሆን እድለኛ? ለዛሬ የላቸው የቀረብኩት ወሎ ይለያል። ህጋዊ ካርታ ፕላን ያለው ስማዞሪያ ሁለት ክላስ እላው ላይ አለው። አካባቢው የሞቀ የደመቀ ሰፈር ነው። ስም ማዞር ትችላላችሁ። ዋጋው ተመጣጣኝ ዋጋ ነው። ከነጥብ በታች ነው። የላችሁ የቀረብኩት እንዳልፋችሁ። ከሀገር ውጭ ያላችሁ ባክህን ከነጥብ በታች እስኪ አቅርብልን ብላችሁኛል። የስም ማዞሪያ ያለው ይሄው የላችሁ ቀርብ ያለው እንዳልፋችሁ። አካባቢ ላይ የተሰሩ ቤቶች ዘመናዊ አሰራር የተሰሩ ኤልሽ ቤንጨት ቤት፣ እነዚሁም የቡልኬትን መሰራት ተጀምሯል። የዚህን የ200 ካሬ የሁለት ክላስ ቤት ዋጋ የምነግራችሁ ይሆናል። በቅድሚያ ለዚህ ለዩቱብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ፣ ነባሮች ደግሞ ላይክ ላይክ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንድሪስ አብዱ ቲዩብ ሻጮች እና ገዦች የመሰከሩለት ቲዩብ። በውጭ አገር ለምትኖሩ እህትና ወንድሞች እንኳን ደስ ያላችሁ! በአሜሪካና በአውሮፓ፣ በሳውዲ እና በዱባይ፣ በኩዌትና በቤሩት የምትኖሩ በየትኛውም የዓለማችን ክፍል ሁናችሁ ቤትና ቦታ መግዛት ከፈለጋችሁ እኛ አለንላችሁ። እዛው ባላችሁበት ሁናችሁ ቤተሰቦቻችሁን በመላክ ብቻን የቤት ባለቤት መሆን ትችላላችሁ። ብዙዎች ቤተሰብ እየላኩ የቤትና የአፓርታማ እንዲሁም የኮንዶሚኒየም ባለቤት እየሆኑ ነው። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ። የምንሰጣቸው አገልግሎቶች በወሎ ዙሪያ ደሴና ሐይቅ፣ ወሎና ኮምበልቻ እንዲሁም ከሚሴና ሀርቡ ህጋዊ የንግድና መኖሪያን ያካተተ አፓርትመንትና ኮንዶሚኒየም መግዛት ለምትፈልጉ በሙሉ በስልክ ቁጥራችን በ09414 25 7198 ወይም በ0966 38 82 49 ሀሎ ይበሉ። አሰላሙ አለይኩም ወረሐመቱላሂ ወበረካቱ። ሰላም እንዴናችሁ? ውድና እየተከበራችሁ የእንድሪስ አብዴት ዩቲብ ቻናል አራማጅ ተመልካች ሰላም ናችሁ? ከኛ ጋር ሁሉ ሰላም፣ ሁሉ መልካም ነው። ማን ነው የዚህ የሁለት መቶ ካሬ የሁለት ክላስ ቤት ባለቤት የሚሆነ እድለኛ? ለዛሬ የላቸው የቀረብኩት ሁሉ ይለያል። ህጋዊ ካርታ ፕላን ያለው ሲሆን የስም ማዞሪያ ሁለት ክላስ ላው ላይ አለው። እንደምትመለከቱት አካባቢው የሞቀ የደመቀ ሰፈር ነው። ለአስፋልትም ቅርብ ነው። ሁለት ደቂቃ ነው በግር የሚያስከደው። ይለያል። እነዚሁም ሱቅ ለመስራት አመች የሆነ ቦታ ነው። የላችሁ የቀረብኩት ከሀገር ውጭ ያላችሁ ዋጋው ቀነስ ያለ እባክን እስኪ ከነጥብ በታች አቅርብልን ብላችሁኛል። ይሄው እየላችሁ ቀርብ ያለው እንዳልፋችሁ ዋጋውን ነግራችኋለሁ። ዋጋውን ከማወቃችሁ በፊት ቪዲዮን በላይክ ጀምሩ፣ እስከ መጨረሻ ድረስ አብራችሁን ቆዩ። ውድ ቻናሌ ቤተሰቦች አካባቢው ላይ እንደምታዋቸው ቤቶች የተሰሩት ዘመናዊ አሰራር የተሰሩ ኤልሽቤ እንጨት ቤት ለዙም የቡልኬ ቤት መሰራት ተጀምሯል አካባቢው ላይ የደመቀ ነው። ለትርፍም ለመኖሪያም የሚሆን ነው እየላቸው የቀረብኩት የዛሬው ይለያል። ይህም ቤቱን አንስታችሁ እንደገና ነው የምትሰሩት። ቪዲዮ ቀረጻ ላይ ስታዩት ደህና ቤት፣ እንደዚሁም ተበጃጅቶ ለመኖሪያ አመች የሆነ ቤት ሊመስላችሁ ይችላል። ቤቱ ይሄ ፈራሽ ነው። በእርግጥ ሰዎች ውስጡ እየኖሩ ነው ያሉት፣ ምክንያቱም ለአስፋልት ቀረብ ያለ ቤትም ሆነ ቦታ ተፈላጊ ነው ማለት ነው። ለስራም አመችም ስለሆነ እንደ አልፋችሁ የቻናል ቤተሰቦች እንደዚሁም ደግሞ ስም ለማዞር ምን ያህል ደረጃ ላይ ደርሶ ነው ለምትሉ፣ ሃምሳ ፐርሰንት እንደዚህ ከደረሰ ስም መዞር ይችላል። ውሃ ልክ ካሳሰራችሁ ቤት ማለት ነው ስም ማዞር ትችላላችሁ። የብሉኬትም ሆነ የእንጨት የብሉኬት መሰረቱ ከታች ካለቀ በኋላ እንደዚሁም ኮለን ከቆመ በኋላ ብሎኬት ከተደረደረ ይዞራል ማለት ነው። የእንጨት ቤት ደግሞ እዚ ጋር እንደምታዩት የድሮ ቤትም እላው ላይ ተሰርቶ እንደዚህ ለምን አፈርስም ማለት ነው። ዘመም ያለ ለምን አይሆንም ማለት ነው። መዞር ይችላል ማለት ነው። አስቸግርም። ጎን የተሰራውን ቤት እንደምታወት ኤልሽ በእንጨት ቤት ነው የተሰራው በብሎኬት አድርጋችሁ መስራት ትችላላችሁ። አስቸግራችሁም ለትርፍም ገዝታችሁ ማስቀመጥ የምትችሉት አሪፍ ቦታ ነው። የላቸው የቀረኩት እንደ አልፋችሁ መኪና ዳይሬክት ያስገባል ማለት ነው። መኪና አስገባ ነው የብላችሁ ጥያቄ ልታቀርቡ ትችላላችሁ። መኪና የሚያስገባ ነው። የሚያስገባውን ያስገባል ብዬ እናገራለሁ። የማያስገባውን ደግሞ አያስገባም ብዬ እናገራለሁ። ገዢ ሆናችሁ ብቻ አናግሩ በውስጥ ማለት ነው። ያልገባችሁ ነገር ካለ ደግሞ ኮመንት አድርጉ፣ ቀጣይ ላይ ስመጣ እመልስላችኋለሁ። ይሄው ይሄ ወደ ታች እየለካሁት ነው። ጎኑ ማለት ነው አስር ነው። እንደዚሁ ደግሞ እርዝመቱ ወደዛ ይቀጥላል ማለት ነው። ይሄው ይሄ ወደዛ እርዝመቱ መቶ 23 ነው ማለት ነው። አባዙት 23 ነው እንግዲህ፣ ያ ማለት ከ200 ካሬ በላይ ነው ማለት ነው። 10 ሲባዛ በ20 200 ካሬ ይመጣል ማለት ነው። እንደገና ደግሞ 10 ሲባዛ በ23 230 ካሬ ይመጣል ማለት ነው። በነገራችን ላይ ቦታ ደዝክ እየገዛችሁ እያለ ጎኑን ከሚቀንሱባችሁ እርዝመቱን ቢቀንሱት ይሻላል ማለት ነው። ጎኑ በጣም እንደዚህ ትንሽ ከሆነ አምስት እንደዚህ ስድስት ከሆነ ኤል ለማጠፍ ይጨናነቃል ማለት ነው። ስድስት አሁን ይሻላል። አምስት ከሆነ ኤል አያጥፍም ማለት ነው ለምን ያንሳልና፣ ስለዚህ ከርዝመት ላይ ቢያጥር ይሻላል ነው የምላቸው። የቻናል ቤተሰቦች ይህ ቪዲዮ እንደዚህ ላልሰሙት ጓደኞቻችሁ፣ ለማቁት ጓደኞቻችሁ፣ ላልገዙት ጓደኞቻችሁ ሸር አድርጉ ማለት ነው። እንደዚህ ስለ ቦታ አቀማመጥ የማታቁ አላችሁ። ምክንያቱም እንደዚህ ቢቸግራችሁ እንኳን ቶሎ የሚሸጥላችሁ አቀማመጡ የሚያምር ቦታ ነው፣ እንደዚህ ቶሎ የሚሸጥላችሁ ማለት ነው። አቀማመጡ የማያምር ከሆነ ቤትም ሆነ ቦታ ቶሎ አይሸጥላችሁም። አስፋልት ላይ ከሆነ ቶሎ ይሸጣል። ከአስፋልት ደግሞ እንደዚህ ራቅ ያለ ከሆነ እንደ ነገሩ በእርግጥ ያተርፋል። ቦታ ቤት ሰው አያከስርም፣ ጊዜውን ጠብቆ ያተርፋል ማለት ነው። ብር ባንክ ቤት ማስቀመጥ ግን ለውጥ ያናል አመጣም ቦታ ላይ ቤት ላይ የሚያተርፍ ላይ ብታደርጉት ብራችሁን ውጤታማ ትሆናላችሁ ብዬ ነው የምገምተው። ብዙዎቻችሁ ማየታችሁታልና፣ ቦታ እንደዚህ እየገዛችሁ ሶስት ሁለት ቦታ የምትገዙ አላችሁ፣ ከሀገር ውጭ ያላችሁ ሳላደንቃችሁ አላልፍም። ለዛሬ እየላቸው የቀረብኩት ቦታ ወሎ ሸክላ ነው። እኔ የምለው ደውላችሁ እንደዚህ ጥያቄ የምታቀርቡልኝ ልጆች አላችሁ። እንደዚሁም ደግሞ ቤት እያላችሁ የምጠይቁኝ ማለት ነው። ወሎ ኮምቦልቻ ወንድሜ፣ ባክህን እስኪ ሁለት ክላስ ይዞ እስከ ሶስት ክላስ ድረስ ችግር የለውም በአልቅምኛ እናስጠርሰዋለን አንድ ነጥብ ሰባት ድረስ ከተገኘ እያላችሁ ጥያቄ የምታቀርቡ እንዴት አድርጋችሁ ብታስቡ ነው ይገኛል ብላችሁ ቤት ማለት ነው። ቦታ ስንት ብር እየተባለ ነው? ስንት ብር ብዬ ነው እዚህ ጋር ለእናንተ ማቀርብላችሁ ሁለት መቶ ካሬ እንደዚሁ መቶ ሀምሳ ካሬ ቦታ እየተጠራ ያለውን እየተሸጣ ያለውን እያሰማኋችሁ ነው። የፊርማ ቪዲዮ እየለቀኩ ነው። የበፊቱም ደግሞ የፊርማ ቪዲዮ የለቀኩትን አይታችሁ የዛሬ ስድስት ወር ሰባት ወር ቦታ እንደዚህ ሳጋዛ የፊርማ ቪዲዮ አይታችሁ፣ በዙ ዋጋ እንደው በአላህ እንደ ወንድሜ ተባበረኝ የምትሉ አላችሁ ማለት ነው። አሁን የዛሬ ሰባት ወር ቀርቶ አይደለም የዛሬ ሁለት ወር እና አንድ ወር እንደዚህ የተሸጠው አንድ አይደለም። በዛው ዋጋ አይደለም የሚሸጠው ማለት ነው፣ ይጨምራል ማለት ነው። በሶስት ወር ውስጥ እና በአራት ወር ውስጥ አይደለም እንደ ወሎ ዩኒቨርሲቲ ጋር ቀረብ ያለው ማህበሪያ 200 ካሬ ምን ያህል አሁን እንደጨመረ ማለት ነው አይታችኋል። ስለዚህ አንድ ነጥብ ሶስት ከሀምሳ እንደዚሁም አንድ ነጥብ አራት ሲሸጥ የነበረ ቦታ ሁለት መቶ ካሬ ሁለት ነጥብ ሶስት ሁለት ነጥብ አራት ነው እየተጠራ ያለው ማለት ነው። እንደዚሁም እየተሸጣለው ሁለት ሚሊዮን ድረስ ነው እየተሸጠ ያለው በአራት ወርና በአምስት ወር ውስጥ ማለት ነው። አያችሁ አይደለ የጨመረውን ጭማሬ። ስለዚህ በዛው ራሱ መገመት ትችላላችሁ ማለት ነው። ማህበር ቦታ ወዳውኑ ሲመራ ፈጥናችሁ የገዛችሁ ሰዎች ተጠቃሚ ነው የምትሆኑት ማለት ነው። አይ ሌላ የማህበር ቦታ ሲመራ እንገዛለን እንደርሳለን ብላችሁ ችላ የምትሉ ሰዎች ደግሞ ራሳችሁ ነው የምትጎዱት። አንደኛ ያ የሚመራው እኮ የማህበር ቦታ ተከተማው ራቅ ያለ ነው፣ ምክንያቱም ወደ ከተማው ማቀረብ ያለ ለሌላ ሰው ተመርቶ እየተሸጠ ነው እያያችሁትም ማለት ነው። እዛው አካባቢ መቼም አይመራም። ወይም ደግሞ ከሱ ቀጥሎ ሊመራ የሚችለው ረይም እንደዚህ ሜዳ ቢሆን ነው። እያያችሁ ነው፣ ኮምቦልሻ ላይ እንደዚሁም ደሴ ላይ የማህበር ቦታ አይታችኋል፣ ሁሉ ከሚሴም ላይ አይታችኋል ማለት ነው። ቀጣይ ላይ እንደዚህ በሚመራ ሰዓት እንገዛለን ብላችሁ የተመራውን ትታችሁ መግዛት እየቻላችሁ አቅማችሁ እየፈቀደ እሱን ትታችሁ ችላ እያላችሁ ላለ መግዛት እናንተ በቃ ባንክ ቤት ይሄን ያህል አለ ከምትሉ ቦታ ገዝታችሁ ይሄን ያህል ካሬ አለ ብትሉ ነው የሚሻለው ማለት ነው። ምክንያቱም ቢቸግራችሁ እንሽጥ ብትሉ ለናብር ትሸጣላችሁ ማለት ነው። ከእናንተ የሚጠበቀው አካባቢ በሚሸጠው ዋጋ ከገዛችሁ ውጤታማ ትሆናላችሁ ነው። የዚ የ200 ካሬ የሁለት ክላስ ቤት ዋጋው 950 ሺህ ብር ነው። ድርድር አለው። ገዥ የሆናችሁ ስልክ ቁጥር መግቢያ ላይ አለላችሁ፣ ማናገር ትችላላችሁ። አስባችሁ፣ ወስናችሁ፣ ቤተሰብ ላኩ፣ አስተናግድላችኋለሁ ለቀደመ ብቻ ነው፣ ሰዓት አለ። እዚህ ጋር ሪከርድም ሆነ ጽሑፍ ሲቀመጥ ቪዲዮን እንደለቀኩት እኮ ሰዓቱ አለ ማለት ነው። እኔ አደለሁ እንደ የቀደምኩት ትላላችሁ። ከተሸጠው በኋላ የፊርማ ቪዲዮ ስለቅ አንተ ቀደም ሲጀምር ታባድላለ እያላችሁ ሌላ ነገር የምታስቡና የምትናገሩ አላችሁ። በነገራችን ላይ እኔ ሰው አላባድል ማለት ነው። የሰው ልጅ ሰው በመሆኑ ብቻ ክብር አለው ማለት ነው። እኔም ብሎ የመጣ ማለት ነው አከብራለሁ። ደንበኛ ንጉስ ነው፣ አከብራለሁ ማለት ነው። መቼም ቢሆን አዲስ የማህበር ቦታ በሚመራ ሰዓት የሚላቸው ቀርባለው ደሴ፣ ሀይቅ፣ ኮምቦልሻ፣ ሀርቡ፣ ሸክላቶቼ ሁሉ ኬሚሲ እየላችሁ እቀርባለሁ። ለዚህ ለዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ። የደወል ምልክቶ ስትጫኑ ሁሌ የምለቀው ቪዲዮ ይደርሳችኋል። ለዛሬ እየላችሁ የቀረብኩትን ቤት እንደምትወዱ ተስፋ አደርጋለሁ። አብራች ስለቆያችሁ ከልቤ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ በረካቶ። ሰላም ሁኑ። እወዳችኋለሁ።